አሉ እኮ እንዳንተ ማስማሳይ ሰዎች ያው ያረኮው ነገር እውነት ነው። አንተ ይቅርታ ለመጠየቅ ነው የትከው አይደ? ለይቅርታ ነው የትከው አይደ? የኔ ጀግና ደረቴ ከናፍቴ ማለት ነው እ ሁለት ፍሬ አበባይ ይዜ ለይቅርታ ነው የትከው። የምር እውነት ይመስላችኋል አይደ? የምርህን ነው። ተው እንጂ ተው እንጂ አንተ ትናንትና ሴት ጋር ሆንክ ስለተባልክ ሴት ጋር ሆናል ስለተባልክ፣ አንተ ያረኮ ነገር አመነ ይቅርታ ማጠያቅ ይገባል እንጂ አንተ ያረኮ ነገር ትይቴ ሁሉ ነገር ትጪ ነው አላረኩ ምናምን ብለ አበባ ይዤ፣ ሁለቴ ፍሪ አበባ ይዤ ይቅርታ ለማጠያቅ ደረ ትክክል ናፍቴ ትሄዳለ። አረ እና እስከዚህ ድረስ ደሞ እሷ ብጓ ወንድ አለ እውነት ነው። አያስገድድት ነው እንደዚህ ነገር እንድታደርግ ያረኩ አንተ እባት ማለት ነው። እንደውም አታቃጥለኝ እግዚአብሔር እኔ ዛሬ እንዴት እንዲያቃጠልኝ አንተ ሲሚክ ለማጥራት ሰው እንዳይሰድ ብሌ ሰው ዘንድ እኔ መልካም ሰው ነው። ሰው ነው አንተ እሷ ጋር ወንድ አለ ተብለ ሰው እሷን እንድሰድብ ወንድ አስቀምጠ አባባ ይዘህድክ የምርህን ነው? አረባክ ተው እንጂ፣ ይሄ ሁሉ እንድታረግ አስከድደ ነው ያለከው አንተ። እውነቱን እውነቱን ተናገራንቴ ምን ይመስላል በእናታችሁ እግዚአብሔርን፣ ዛሬ ማና እግዚአብሔር ምስክሬ። ቅድም ቢዶ ሰርች መጀመሪያ እና ያረገው ነገር አዎ፣ እኔ አረግ ያለው ሰው እኮ ያረገው ነገር እኮ አምኖ ይቅርታ ሚጠይቅ ገባ። አንተ ምንም ነገር ሴት ጋር ሆናል ስለተባልክ ሰው እንዳይ አንተ አባባ ይዤ ሄድክ የምር ውዶቼ እውነት ይሄ ነገር ሄሚ አድርጋል ብላችሁ የምታስቡት? አሁን እኮ ያው እሷ ሁሌም እንደተረጋጣች እንደተሳደበች ነው። እሷ እንድትሳድብ እሷ ማሳደብ፣ አይ ሰው እንዳይሳድበኝ እኔ አይደለም ጥፋተኛ፣ እሷ ጥፋተኛ ነን ለማለት እሱ፣ ትላንትና ትላንትና አንተ ሴት ጋር ሆነ ተባለ ና፣ ከዛ ዛሬ አበባ ይዞ ሄዳ እሷ ጋር ገባቸው ሄደ። ጥፋቱን ሳላምን እኮ ነው አሁ አሪግ ያለሁ ብሎ ራሱን ሳያምን ራሱን ራሱ በቃ እኔ አሁ አሪግ ያለሁ ይቅርታ ለማለት ማለት ይቅርታ ራሱ ሳይጠየቅ እኔ አላራኩም ብሎ ትላንት ወዲ ጎያለ የነበረው ሰውዬ ዛሬ ሄሚጋ ወንድና አስቀምጦ እሷ ጥፋተኛ ናት ለማስባል ሰው ጥፋተኛ ናት ብሎ እሷ ናት እንጂ ወንድጋ ሁሌም ወንድጋ ምትሄዱ ተብላ እንድትጠራ እንድትሰደብ እንድትረጋት እሱ ዛሬ ሁለት ፍሪያ በባ ይዞ ይቅርታ ለማጠየቅ ሄዷል። ደረቱን ናፍቶ ማለት ነው የኔ ጀግና አረባ ሀኪ ታው እንጂ አስመሳይ በጣም አስመሳይ ነው። እሺ አስረገጨ ለንገሬ ቡሩክ ማለት ነው ክርስቶስን በጣም አስመሳይ ነው። አንተ ያራከው ነገር ሳታምን በፊት አንተ እውነት ይቅርታ ለመጠየቅ ነው ሄድኩ ተው አሉ። ምድረ ጅል አሉኮ አምኖ አዎ፣ እሱ ይቅርታ እሱ ጥፋተኛ ምድረ ቅንቅን ምድረ አሁን ኮ ቲክቶክ ላይ የተረጋጣችሁ አው አሞኛል ብለ መንገድ ላይ ሲላማኝ ነው ይዞ ይመጣኝ እንድትባል እንድትል አረገ። አስገድቶ ነው ያረከው፣ እንዶም ሆ የሆነ ነገር ብላ አስገድቶ ነው እንጂ ያረከው አንተ

ይገባቸው ይደ ሄሚ ብቻ እንድትሰደብ ነው የሚፈልገው። እሱ ነጻ ሰው እሱ ትውት ምስኪን ሴት አክባሪ ነው። ማንም የማታቃንት ጀግና ሴት ጀግና ሰው ሆነ ገባ። አይ ለዚህ አንተ እንደዚህ ብለስ ለማጠራት አንተ ቀብራራ ለማለት ሰው እንድልክ ፈልገ ሄሚ ብቻ እንድትረገጥ አርገ አንተ ወንድን ሊከ በወይ ዘት ይዳለ የኔ የይቅርታ ልብ ያለው ሰውዬ አረባከ፣ በጣም የምር እግዚአብሔር የስራን ይስጥክ። ገባ የስራን ይስጥክ። አመን በል እውነቴ። አረ ውዶች እኔ በጣም ነው ገረማይ። ሰው እንዶት ነው ምን? ዛሬ ሁለት አበባ ይዞ ሄሚጋ ቤቱን ድረስ ካሜራ ደቅኖ ይቅርታ ለመጠየቅ ሄዳ ማለት ነው። ሲሄድ ምንድነው ወንድ አለ ቤቱ። ይሄ ነገር ያደረገው መጀመሪያ ቤቱ ላይ ወንድ እንዲገባ አርጎ በኋላ እና አሞኝ ነው ማንጋላ ላይ አሞኝ እንዴት ነው ማንጋላ ምን ገና ልጅ ነው ነው ነው ማለት ነው

እሱ ያደረገው ነገር ሁሉ ይሳላምን ሴት ጋር ሆኗል ስለተባለ፣ ሴት ጋር የሆነው ነገር ሳላምን፣ እሱ ሁለት ፍሬ አበባ ይዞ አንቺ፣ ይቅርታ ለመጠየቅ ይሄዳል። አይ ጌታዬ፣ አቤት፣ የሴቶች ችግር! አቤት፣ አቤት፣ የሴቶች ሴቶች እንኳን አንድ ወንድን ካወደደ ነፍሳችን አሳልፈን እንሰጣለን። እኔ ካንቺ ነገር እኔ እዚህ ጋር ይበቃል ሲባል፣ በቃ ያው እሱ የሚፈልገው ነገር ሁሉ ታደርጋለች ማለት ነው፣ ካወደደች ማለት ነው። ገባችሁ? እሱ አሁን ሄሜን አሳምኗት ነው እንጂ ወንድ ልጅ ጠርታ እሷ ቤቷ ላይ ያስቀምጣ ምን ማለት ነው? በዛው ካሜራ የሌለበት ውዶቼ፣ እያመናችሁ ነው። ገደል ግቡ እሺ፣ ገደል ግቡ። እኔስ ተቃጠልኩ፣ እግዚአብሔርን ተቃጠልኩ። አቤት ቡሩክ ማስመሰል! እንዴት አባቴ ነው የምትችለው ማስመሰልን? የምርኮ ነው። አቤት ማስመሰል፣ አቤት ማስመሰል። ውዶቼ እሺ፣ አንድ ዛው እኔ አንቺ ጥፋተኛ ነሽ እንደዚህ ያለ ነገር አድርጋል ተባልኩ፣ ከዛ ጥፋተኛ ነኝ አይደ ያረቁት ነገር ሳላምን አው እንደዚህ አድርግ ያለ ሳልል ያረኩት ነገር ሊከደልን ብዬ ካሜራ ፊት ለነ ይሄ የተነገረው ያ ነገር ሁሉ እሺ፣ ይቅርታ ብዬ ሁሉ ነገር ማለት ይናገራል እንጂ እሱ ትላንትና ጎ እያለ አይን ያላቅም ምናምን ምናምን ብሎ ጎ እያለ የነበረው ሰው እየ ዛሬ ወንዱን ቤቷ ላይ አስቀምጦ ዛሬ አበባ ይዞ ሄዳ ማለት ነው። ገባችሁ? አያችሁት? እንዴት ነው የተረዳችሁት? እንዴትስ አያችሁ? ዛሬ ቢዱ የምሩኮ በጣም እኮ ነው የሚያናድዶ። እሷ እሷ ነች ውጋ፣ ወንዲ ጋር የፈለገችው ነገር የምታደርገው እሷ ነች። የምትሰደበው እሷ ነች። የምትረጋጠው እየተሰደበች እየተረገጠች ስራ የምትሰራው እሷ ነች። ሁሌም ክብሯ ዝቅ እያረገ ቪዲዮ የምትሰራው ሄሚ ነች። አንተ አንተ ኮራተኛ ጀግና አንተ ቀብራርባል። እሺ ቀብራርባል። አንተ እሷ ትሳደበ፣ እሷ ትረገጥ፣ አንተ ግን ብርን ለመቆጠር ሞከር። አንተ ብርን ለመቆጠር እንትን ማለት ተዘጋጅተህ ጠብቅ፣ እብድ እውነት እውነት ሄሚ እኔ አሁን እኔ አንቺ ነሽ እኔ በጣም የምትገርምኝ። እንዴት ነው እንደዚህ አይነት ስራ ለማሰራት የተቀበልሽው? እንዴት ነው እንደዚህ አይነት ስራ ለማሰራት ማለት የተገደድሽው? አልገባኝም እ ትላንትና አንቺ ጥፋተኛ ነሽ ያረጎ ነገር ማን እያለሽ የነበርሽው ልጅ፣ ዛሬ ደግሞ ምንድነው የሚባለው? ይሄ አባባ ይዞ እስኪሄድ ወንዱን አንቺ ቤት አስቀብቶ ምን ማለት ነው? ሄሚ ሄሚ ምን ማለት ነው? ለምንድን ነው የምትረገጭው? ለምንድን ነው የምትሰደቢው? ለምን መልካም ሰራሽ ነው የምትሰደቢው? በቃ ተይው የሚታየው እግዚአብሔር እግዚአብሔርን በቃ እንደ እሱ መልካም ነው። እሱ ሰው አክባሪ ነው። አንቺ ነሽ የምትሰደብ፣ አንቺ ነሽ ክብረ ቢስ፣ አንቺ ነሽ ሲዲ ቦታ ሰው የማይገኝበት ቦታ የምትገኘው። ማለት ለማስባል አንቺ ቤት ላይ ወንትና ወንድን አስቀምጦ ከመንጋድ ነው እንጂ ከመንጋድ ከተኛችበት ወይን ከወደቀችበት ወደ አንቺ ምንድን ነሽ የምትወጥቂው? አትወጥቅም ሲጀማር አልተ ማላጣ አላማ ማጭ ቢሲጀማር እሱ አስመስሎ ነው ወንድን የላከው። ኮታታ አስመሳይ እብት እግዚአብሔር የምር እንንጃ፣ ይሄና ከልማ ሰው ልጅ እንዴት ነው ማስመሰሉ የሚችለው? እንዴት አንተ ያራከው ነገር ጥፋትን ሳታምን ሴት ጋር ሆና አልተባልክ፣ ሴት ጋር ስለሆንኩ ሰው እንዳይ ሰድበኝ ብዬ እሱ ወደ ማለት ነው። አቤት ክርስቶስ ምስክሬ በጣም ነው የገረመኝ ማለት ነው። እብድ አንተ ያለው ነገር ለማጋ ማጋፋት፣ እቴ ነገሩን እንዲዞር ታደርጋለህ። አይ ሄም የቻልሽ የቻልሽው ነገር ነገር ኮኖ በጣም ገረመኝ። አንቺ አንቺ ነጭ ጥፋተኛ ለማስባል አንቺ ሰው ዘንድ ላይ ፊትሽን ለማስጠቆር እሱ መንገድ ሄደዋል። እሱ ማልካም ነው፣ የይቅርታ ልብ ያለው ሰው ነው። ከስንት ጊዜ በኋላ በጣም አስመሳይ ነክ፣ በጣም አስመሳይ ሰው ሳው እንዴት ነው እኔ የተባልኩት ነገር ማለት እስከ ጥግ ድረስ አላውቅ ገና ገና ሌላ ነገር እንድጀምር ማረገው። ሄም አንቺስ እንዴት ነው ነገር፣ እሺ ልትል ይችላልሽ። እንዴት እንዴ እየተደረገው ነገሩን ቲቴሽ። አንቺ ገና ሌላ ወንድ ጋ ሆናል ና ታበይሽ ገና ለማሳደብ ይሆ። በቃ ነገሩ እንደዛ ሆኗል። በእውነት ቡሩክ በጣም አስማስተያየት ሆና በእውነት፣ እኔ እኔ አላወረም ብዬ ነበር ቲክቶክ ላይ አልሰድብም ብዬም ነበር ሄድበት ቆይ የምሩ እኮ ነው እግዚአብሔርን እያስመሰልክም ጠብቅ። አንተ አስማሳይ፣ በጣም አስማሳይ፣ ሲበዛ አስማሳይ ሰው ነክ ገባ እና ውዶቼ ይቅርታ አርጉልኝ። እኔ ይቅርታ አራጋችሁን አራጋ። እንደውም ግዳ አይሰጠኝም ሲጀመር የተሰማኝን የተናገርኩት። ገባችሁ ሄደ ቅድም ቢዶ ሰሪቼ ያለው ምንም ሳያስመስል በቃ ገባችሁ። እንዴት እንደዚያ ነገር ሊሆን ቻለ ብዬ ውስጤ ላይ እየገመገምኩ እያሰብኩ ማለት ነው። ሰሪቼ ለቅቄ አሉ አምስት ለቅቄ ቢዶ